ኮለኛ ማርያምን ሀይሚዬን ፍቅር ይን ይማል መጨረሻ ላይ ከሀክብቶ ግድ ሞርኒንግ ማይ ፍሬንድ ሀው አር ዩ ዱንግ ኤቭሪቲንግ ኦኬ አም ጉድ ቤተሰብ ታይም ኢዝ ዘ ጎልድ ይላል ፈረንጅ ማለት ነው። ታይማችሁን አስተካክሉ። ምንድን ነው አንዴ ሶስት ሰዓት አንዴ ሶስት ተኩል አንዴ አራት ሰዓት አንዴ ሀያ አምስት ጉዳይ ለአራት ምንድን ነው ብሩኬና ሀይሚ ምንድን ነው ችግራችሁ? እንደ እኛ ሰዓት እንደ እኛ እስኛ ምኮ ታይም አለን እንዴ ሁለት ሰዓት ቢያንስ ልቀቁልን፣ ሰዓታችን ይከበር ፕሊዝ። ዶንት ብሌ ዶንት ብሌ አጌን። በተረፈ ውዶቼ እግዚአብሔርን ነው ምላችሁ። በጣም በቃ ከሚገባው በላይ ነው የሳኩት። ቪዲዮን መጨረስ ራሱ አቃተኝ። በቃ በጣም ከመሳቄ የተነሳ ማለት ነው። እና የቡቡዬ ቀሚስ አለባበስ ደግሞ ቀይ ቀሚስ ማን እንደሰጠው አላውቅም። ይህን ቀሚስ

ወይኔ ወይኔ ሀይሚዬ ለተጫወቱባት ሁለት ጓደኛሞች ሀይሚን ተበቀሏት እናንተ። ምን አደረገቻችሁ? ይህን ሀል እንዴ ሀይሚዬን በዚህ መልኩ ደሞ እኩ ይውሩ ኪያነጋገር ኩን ያሳቀኝ ማን ያለው ልጅ ፍጹም ልጅ ፍጹም ከምንም በላይ ልጅ ፍጹምና ልጅን አሰቃይቶ ገደለችው። ልጅ በቃ ሞተኮ ልጅ እኮ በቃ ተሰቃየኮ አሰቃየችው። ብሎ ያለቀሰው ለቅሶ ምናምን እናንተ እናንተ ምን አይነት ተንኮለኞች ናችሁ በእናታችሁ እኔ እግዚአብሔርን ነው ምላችሁ እንደኔ ግን ይሳቃል እኔ ማርያምን ቤት ራሱ ፍንቶ ከክላሷ ነው ወቴ መታ ምንድን ነው ይህ ሁሉ ሳቅ ያለችኝ እግዚአብሔርን በጣም ነው የሳቅኩት ከሚገባው በላይ የብሩኪ አነጋገር በጣም ነው የሚያስቀው በጣም ከሚገባው በላይ እና ካስታወሳችሁ ከዚህ በፊት ሀይሚ ይህን ስራ ሰርተዋለች ይህን ስራ ሰርታ ነበረ እና በቃ እሱ ሁሉ ትዝብሎ የነበር ስቅ የነበረው እኔ በቃ ከምንም በላይ ደግሞ የትዬ ጣይቱ የትዬ ጣይቱ ቀች፣ ወይኔ ብሩክ፣ ቀሚሱን ደግሞ አይታችኋል ላይ ወይኔ ቡቡ ቀሚስ ትለብስ መጨረሻ ላይ ሀይሚን እንዲያሰቃይታለች ማለት ነው። ቀሚስ ለብስ እኮ ቀሚስ ለብስ፣ ሀይሚን ለመበቀል የመጣኸው አንተ ተንኮለኛ። ማርያምን ሀይሚ የኔ ፍቅር የኔ ማን መጨረሻ ላይ የኔ እናት ማርያምን፣ በጣም ጎበዝ ቻይነች። ምን አይነት ነገረኛ አሮጊት ናቸው አለች ሴትዮዋ። ሴትዮዋ ነገር ብቻ ነው እንደሚያውቁት። ምን አይነት ነገረኛ ናቸው አለች አሁን። ነገረኛ አሮጊት ናቸው። ኧረ በስመ አብ ኧረ ቡራ ተጫወትክባት እኮ ዛሬ እኔ በቃ እኔማ ልጅ ልጅ ብሩቅ ልጅ ልጅ ፍጼ ልጅ ሃይማኖት እኔ እግዚአብሔር በጣም በቃ የሚያምር ቪዲዮ ነው። በጣም እስማርት የሆነ እኔ ማርያምን ነው የምላችሁ እስማርት ለእኔ እስማርት ብያለሁ። አይስዌር ቱ ጋር ነው የምላችሁ በጣም የሚያምር ነው። ጉድ የሆነ ቪዲዮ ነው። በቃ እኔ አስደስቶኛል። እውነቴን ነው የምናገረው። እና አነጋገሩ፣ እስታይሉ፣ አሸፋፈኑ ምናምኑን እንጃ። በቃ ሀይሚ በጣም እኔ እግዚአብሔር ሀይሚ የኔ ፍቅር ይሄን ይማር። ኡፍ! እንዴት እንዳሳዘንሽ ዛሬ አንጀቴን ነው የበላሽ። ማርያምን ተጫወቱብሽ። ፍፄማ ተንኮለኛ ፍፄ፣ እንኳን የሆነ ነገር እንኳን አያሳልፍላትም። የሆነ ነገር ከለች ጠዋደው እትዬ ዝናሽ ናቸው ትዝ ያሉኝ። እማማ ዝናሽ ብሩኬ እማማ ዝናሽ ቡቡ እማማ ዝናሽ ብየዋለሁ። እማማ ዝናሽ ዛሬ ቀውጡት ቀወጡት። እማማ ዝናሽ ዛሬ ሀይሚን ጎርተዋታል። ሀይሚ ግን የመልስ ምቱን አትችሎም፣ ቡራ የመልስ ምቱን አትችሎም። ታያለ ሀይሚን እንዲ እንዳሰቃይሀ ታያለ፣ እንዴት እንደምታሰቃይ አንተ ደግሞ ፍጼ የምትባል ሰውዬ አሁን በሁለቱም እየው አንተም መቀጥቀጥ አለብህ እና ሀይሚዬ፣ እንዳትለቂ ቡራ እንዲህ እንዳሰቃየሽ፣ አንች ማሰቃየት አለብሽ። የመልስ ምት እንጠብቃለን በሀይለኛው ነው የምንጠብቀው። እና በጣም ነበር የሚያምረው። በጣም ደስ ብሎኛል። በጣም ስቅ ያለው አይስዌር ነው የምላቸው። በጣም ስቅ ያለው አስደስቶኛል። እንደዚህ ፍቅሩ ናቸው ስትመጡልን እንዲደስ እንደምትሉ በጣም ነው የምታምሩት። እግዚአብሔር ነው የምለው። እግዚአብሔር ከአይኔ ይጠብቃችሁ ነው የምለው። ቡራን ስታየው ሀይሚ ምን ያህል እንደደነገጠች አላመነችም። ሁለት ጓደኛሞች ነው ሀይሚ ላይ እንዲመጫወታችሁ፣ በጣም እኛ እኛ ከሴት ጎን ነው የምንቆመው፣ ከሴቶች ጎን ነው የምንቆመው። እኔ ለሀይሚ እቃወማችኋለሁ። ፈጣችሁ ለሀይሚ ተቃዋሚ ነኝ፣ ተቃውሚያችኋለሁ። ሀይሚን በዚህ መልኩ መጉዳታችሁ በጣም ትልቅ ነገር ነው፣ እውነት እህቴን ጎርታችሁ ጎርታችሁብኛል። አንለቃችሁ፣ አንለቃችሁ። ሀይሚ እንግዲህ እኔ እንጃ፣ እኔ አንቺ የምትለቂው አይመስለኝም። እኔ እኔ ይቅር አላችሁ፣ ይቅር አላችሁ። በጣም ነው የተጫወቱብሽ። ወይኔ ወይኔ አሳቀኝ ከምንበለ ልጅ ፍጼ የሚለው ነገር በጣም በቃ እምሮ ላይ እየመጣ እና የጣይቱ ምናምን ያለው ቀኝ እጃቸውን ያለው ምናምን ያለው በቃ በጣም እንጃ ቡራ ይችላል። በቃ ማርያምን ትችላለ። ቡራ ፍጼ አንበሳ ትችላላችሁ። እግዚአብሔርን በጣም የሚገርም ቪዲዮ ነበር። እኔ በጣም ያዝናናኝ በደስ ብሎኝ ያየሁት ፈታ ብዬ በቃ እንዲህ ነው እንዲህ ነው እንዲህ በቃ የመዳም ቅሞች እንዲህ ያዝናኑ እንዲህ ደስ እንዲላቸው ፈገግ እንዲሉ አድርጓቸው እናመሰግናቸዋለን። እንደዚህ አይነት ቪዲዮ ሰርታችሁ ስላመጣችሁልን አይስዌድ በጣም ነው የምናመሰግነው። እንግሊዝኛው ይቀጥላል። ዛሬ ጎበዝ የሆነ ሰው ኮሜንት በእንግሊዝኛ ይጻፍልኝ። አማርኛ ብትችሉ በአማርኛ ጻፉ፣ እንግሊዝኛ ብትችሉ በእንግሊዝኛ ብጽፉልኝ ደስ ይለኛል ባይ